እንደምትቆጥሩ ልንገራችሁ ብዬ ነው ሰማችሁ አሁን ዛሬ ለምሳሌ ታሪኩ አማኑኤል አምላክ ተወለደ ሲወለድም ግዮን ወተት ሆነ ጤግሮስ ማር ሆነ የፌሶን ወን ጠላ ሆነ የፍራጥስ ዘይት ሆነ እንላለን አሁን ስትነግሩ እንግዲህ ህፃን ወተት ይጠጣል አይጠጣም፣ ታውቃላችሁ? አዎ ይጠጣል። አዎ ገይወን ላሽ። ገይወን ዛሬ ጌታ ሲወለድ ወተት ሆነዋል፣ አደለ? ገይወን ህፃን ወተት ጠጣ በሚል ትቆጥራላችሁ። ወይም ደግሞ ገይወን ሴትዮ ወተት ገፋች፣ ወይም ገይወን ዘላን ወተት አለበ። ወተት ሰው ያልባል ከላሙ ላይ አልቦ ይጠጣል ማለት ነው። ወተት አለበ። ለሰም የው ሰም ህፃኑ ወተት ጠጣ ብለህ ቅኔ ትነግራለ። ወርቅ ደግሞ ገይወን ወተት ሆነ ማለት ነው። ህፃን ገይወን ሀሌባልህም ትሰትየ ካልህ ህፃን ገይወን የላሞችን ወተት ጠጣ ብለህ ቅኔ ከቆጠር፣ ለሰም ህፃኑ ወተት ጠጣ ለወርቅ ደግሞ ገይወን ዛሬ ወተት ሆነ ይባላል። እንደገና ደግሞ ገይወን ሰውዬ ከዚያች ከላሙ ከእንስሳው ወተት አለበ። ሰም ሰውዬው ወተት ያልባል። ወርቅ ደግሞ ግዮን ዛሬ ወተት ሆነ። እንደገና ጤግሮስ ደግሞ ማር ሆነ ተብሏል። ማር ሆነ ስትል ጤግሮስ ሰውዬ ማር ነገደ። ማር ይነገዳል አይደል? ታውቃላችሁ አይደል? ገባችሁ? ይሰማችሁ የለም? አዎ ይሰማል ኔታ አዎ። ጤግሮስ ማር ነገደ። ሰም ሰውየው ማር ይነግዳል። ወርቅ ደግሞ ጤግሮስ ዛሬ ወንዙ ማር ሆነ ማለት ነው። እንደገና ማር ቆረጠ ይባላል። ለንቡ ላይ ማር ቆርጦ ያመጣል። ይሄ ማር በሚሆነው ነገር፣ ማር በሚበላው ነገር በዛ በምታዩት በምታዩት ሰም ወርቁ ታሪኩ የሚተረከው ነው እኛ የምንነግራችው ሰሙ ግን በምታዩት በምታዩት ጌታ ዛሬ ተወለደ። ተወለደ ብለናል። አምላክ ሰውዬ ዛሬ ተወለደ። ምን ነው አምላክ ዛሬ ልደት እንጀራን በላ ሰም። እንግዲህ አንተ ወይም ተማሪ ቤቱ ለህ ወይም ሳህን ቁርስ ትበላለህ። ቁርስ ልደትን በላ ብለ ሰም ቁርስ በላ ሰውየው፣ አንድ ተማሪ ወይም አንድ ነጋዴ ወይም አንድ ገበሬ። ወርቅ ደግሞ ዛሬ ጌታ ተወለደ እንደገና ስጋ ለበሰ ብለናል። ዛሬ ከድንግል ማርያም ላይ ጌታ ስጋ አብታም ባይለ ጸጋ አምላክ ዛሬ የበግ ስጋ በላ ለሰም ወይ የበግ ስጋ ወይ የላም ስጋ በላ እንላለን እንበላለን ለሰም ለወርቅ ደግሞ የበግ ስጋ በላ ብለ ዛሬ ጌታ በግ የተባለች በግት የተባለች እመቤታችን ስለሆነች የመቤታችን ስጋ ለበሰ ለብሶ ተወለደ ማለት ነው። እንደዚህ እንደዚህ ነው። ለሰሙ እያመጣችሁ የምትነግሩ እንደገና ደግሞ ያ የማን ነው? የፌሶን ደግሞ ወንዝ ነው ወይን ሆነ ተብሏል። ይህን ታሪኩ ታጎኙታላቸው የፌሶን ወይን ሆነ ጤግሮስ ማር ሆነ ዘንትን የፍራጠስ ዘይት ሆነ የሚለው የፌሶን ሰውዬ ወይን ሆነ ብለ የፌሶን ሰውዬ በወይን ሰከረ በጠላ ሰከረ። ሰማያው ሰውየው ጠላ ጠጥቶ ጠጥቶ ይሰክራል። ወርቅ ደግሞ ዛሬ ወንዙ ጌታ ሲወደድ በታምራት የፌሶን ወይን ሆኗል፣ ጠላ ሆኗል። ይህንን ጠጣ በማለት አለ። እዛ ደግሞ ወይን ደግሞ ሚሸጣለ ወይን የሚባል ዘቢ ዘቢ ታውቃላችኋል። በሱቅ ሚሸጣለ የፌሶን ነጋዴ ወይን ነገደ። ደግሞ ወይን የሚባል መጠጥም አለ አሁን በዘመናዊ መልክ የሚጠጣ በውስኪ የሚሸጠው ወይን አለ። ይህን ወይን ሸጠ ወይም ጠጣ በቃ ዛሬ ደግሞ ወይን ሆነ። ለሰም ለወርቅ በምታዩት በምታዩት ነገር በቃ እያመጣችው መንገድ ነው። አሁን ጊዮርጊስ ተቆረጠ ተብሎ እንደሆነ ጊዮርጊስ ታሪክ ዛሬ የተቆረጠ ነው ጊዮርጊስ፣ ይሄ ነው መቆረጡ ነው የሚያስነግር ከተባለ ጊዮርጊስ ሰውዬ ሰይፍ ታጠቀ በሰይፍ ተቆረጠ ማለት ነው። ለወርቁ ለሰሙ ሰይፍ ታጠቀ፣ ለወርቅ ደግሞ በሰይፍ ተቆረጠ። አለዛ ደግሞ ጊዮርጊስ ሰውዬ መቆረጥ መንገድን ሄደ መንገድ መሄድ ከሆነ ለሰም ለሰም ሰውዬው መንገድ ይሄዳል፣ ወርቅ ደግሞ መቆረጥን ዛሬ ጊዮርጊስ ተቆረጠ። እንደዚህ እንደዚህ በሚል መልኩ እየቆጠራችሁ ስታመጡ እኛ እያረምነ እያስረዳናችሁ፣ ጥሩ እያረጋችሁ እያስተዋላችሁ ወዲያው ትለያላችሁና፣ መቆጠሪያው በምንነግራችሁ ታሪክ በምታዩት መኪና የሚሄድ ከሆነ በመኪናው መመሰል አሞራ የምታይ ከሆነ በአሞራው መመሰል፣ ጎዳና ምትሄድ ከሆነ በጎዳናው፣ እንጀራ ምትበላ ከሆነ በእንጀራው፣ ምተኛ ከሆነ በምኝታው፣ ሚሰክር ከሆነ በስካሩ፣ ሚጸልይ ከሆነ በጸሎቱ በዚህ በዚህ እየመሰላችሁ ሚታይ ሚታየው በሙሉ ሰም ይባላል። ሚተረከው ደግሞ ታሪኩ ወርቅ ይባላል። ይሄን ይሄን ያካቀረባችሁ በአንድ ጊዜ በሳምንት ሰልጥናችሁ ነው ቁጭ ምትሉ ግዙ ሲጠፋችሁ ከጓደኛችሁ ወይ ገሌ ይሄ ግእዝ ምንድነው? እስቲ ስትቆጥሩ ወይም ደግሞ ግስ ማየት ከግስ የተረፈውን ደግሞ ከለየው ጓደኛችሁ ላይ ግዙን ጠይቃችሁ መቆጠር፣ እዚያ ደግሞ ስትነግሩ ደግሞ እኛ ፈተን እናስረዳችኋለን። በዚህ በዚህ ብትቆጥሩ በጣም መልካም ጀማሮች፣ በአንድ ሳምንት ነው የምትስረጥኑ። አይዟችሁ፣ አትፍሩ፣ ልባችሁም ወልታችሁ ቆጥሩ። ነገ የሚያስነግረው ማርቆስ ነው። ሰላሳ ቀን ነው። ነገ ማርቆስ ተጎትቶ ነው የሞተው፣ ወንጌል ሲያስተምር እንግዲህ ማርቆስ በሁለት በሬ በሁለት በሬ ስለጎተቱት ታሪኩን ኋላ ተረከዋለሁ። ኋላ ማብራሪያውን አሁን ልስጣችሁ ብዬ ነው። ማርቆስ በበሬ ጎትተው ነው የገደሉት። ስለዚህ የሚያስነግረው ቅኔ ለጀማሮች ማርቆስ በበሬ ተጎትቶ ስለሞተ በሬ ይነግዳል። አንድ ሰው በሬ ሸጠ ወይም ደግሞ በሬ በሬ ጠመደ፣ ለሰም በሬ ጠምዶ እርሻ ሲያርስታ ያላችሁ አይደል? በሬ ጠመደ፣ ማርቆስ ገበሬ በሬ ጠመደ ካላችው በበሬ ለሰም በሬ ጠመደ። ወርቅ ደግሞ በበሬ ተጎተተ ማለት ነው። ማርቆስ በበሬ ሞተ ማለት ነው። ወይም ደግሞ በሬ አረደ ለሰም ማረቆስ ሀብታም በሬ አረደ። ወይም ማረቆስ ባለሆቴል በሬ አረደ። አርዶ በስጋ ያከፋፍላል። ስጋ ይሸጣል። ለሰም ለወርቅ ደግሞ ማረቆስ በበሬ ሞተ ማለት ነው። ወይም ገድል ተጋደለ፣ ገድል ሸጠ፣ ገድል ጻፈ። አንድ ሰው ገድል ይጽፋል። ለሰም ገድል ጽፎ አዘጋጅቶ ለቤተ ክርስቲያን ይሸጣል ወይም ደግሞ ለግለሰብ፣ ለተማሪ፣ ለመነኩሴ፣ ለሚያነብ ገድሉን ይሸጣል እና ዛሬ ደግሞ ማርቆስ ገድል አየ ማለት ነው። ደግሞ አንድን ሰው በሬ አባሮ ይወጋዋል። ማርቆስ ሰውዬ በሬ ወጋው ከተባለ ለሰሙ ማረቆስ በበሬ ሞተ፣ በበሬ ተጎትቶ ዛሬ ሞተ ማለት ነው። በሬ ደግሞ ሌባ ከበረት ገብቶ በሬ ሰርቆ ይወስዳል ለሰም ይኸው። ማርቆስ ሌባ በሬ ሰረቀ፣ ከህት ከወንጌል በረት በሬ ሰረቀ ለሰም ለሰም በሬ ሰረቀ ብለህ በበሬ ዛሬ ተጎትቶ ማርቆስ ሞተ ማለት ነው። በምታዩ በምታዩት ነገር ሶር ማለት በሬ ነው። ወይም ብራይ ማለት በሬ ነው። በሬ ማረቆስ ሌባ አውጣ ሶረ ሰረቀ ሶረ ሰረቀ ብራየ በሬ ሰረቀ ማርቆስ ሰራቂ ማርቆስ ስለ እና ለሰም ሰራቂ ማለት ሌባ ነው። ሌባ ነው፣ ሌባው ሰረቀ ሶረ በሬ ሰረቀ ትላለ። ለሰሙ ለወርቅ ደግሞ እንደገና ማርቆስን ዛሬ በበሬ አስጎትተው አስገደሉት ማለት ነው። ደግሞ የማርቆስን ስጋ ወፎች እየተከተሉ በልተውታል። ወፎች ደግሞ የማርቆስ ስጋን ስለበሉ አሞራዎች ወፎቹ ተከትለው አብረው የተጎተተ አጨቀ ሲወድቅ በበሬ ሲጎተት ወፎች በልተውታል። ስለዚህ ወፎች የማርቆስ ከማርቆስ ዛፍ የማርቆስ ስጋ ፍሬን በሉ። ከማርቆስ ጫካ ገብተው የማርቆስ ስጋ ፍሬን ሰንፍሬ የፍራፍሬ እየለቀሙ በጫካ ይበላሉ። ወርቅ ደግሞ ዛሬ ስጋውን የማርቆስን ተጠቀሙት፣ ወፎች ማለት ነው። አሞራዎችም ማርቆ የማርቆስ ስጋ። አሁን አንዳንድ አሞራ ጫጭት ዶሮ ነጥቆ ይወስዳል፣ ወይም ደግሞ እንዲህ የፈለገውን ነገር አሞራው ማሽላም ይበላል፣ ድንችም ይበላል፣ እባብም ይበላል። ያንን እንግዲህ የማርቆስ እባብ ስጋን የማርቆስ ጫጭት ስጋ የማርቆስ ዶሮ የማርቆስ አካል ዶሮን በላ ትላለ አሞራውን ለሰም አሞራው ዶሮ ይወስዳል። ለወርቅ ደግሞ ዛሬ የማርቆስን ስጋ በላ ዛሬ ማለት ነው። ጨረቃም ደም ሆኗል። ዛሬ ማርቆስን አካል እርቃኑን አናሳይም ብሎ ፀሐይም ጨልሟል። ከዋክብትም ረግፈዋል። ደግሞ ደም በመሆኑ ደግሞ ይኸው ዛሬ ጨረቃ ሰውዬ ማርቆ ጨረቃ ሰውዬ ዛሬ ደም በመሆኑ የጨረቃ በደም አመለከ በግስ አርዶ አንዳንድ ሰው ደም የሚቀምሳለ ወይም ደግሞ ደም የሚረጭ አለ። ጨረቃ ሰውየ ደም አመለከ ብለ፣ ዛሬ በማርቆስ ሲሞት ደም ሆነ ማለት ነው። ማርቆስ ሰውዬ የደም ብዛት ያዘው ትላለህ ለሰም ያን ጨረቃ ሰውየን የደም ብዛት ያዘው ሰም የደም ግፊት ያለው አለ፣ የደም ብዛት ያለው አለ። የደም ብዛት ያዘው ብለ ለሰም አመጠ። ለወርቅ ደግሞ ዛሬ ጨረቃ ሰውዬ፣ ጨረቃ ማርቆስ ሲሞት ደም ሆነ ማለት ነው። ፀሐይ ደግሞ ጨለመ ብልሃል። ፀሐይ ሰውዬ በመንፈቀ ሌሊት ስርቆ ሄደ። ወይም ደግሞ ባይታዊ ፀሐይ በመንፈቀ ሌሊት ጸሎት ያዘ ካል። በመንፈቀ ሌሊት ተነስቶ መነኩሴው ይጸለያል፣ ይሰግዳል፣ ይነሰ ይወድቃል። ወደ ፈጣሪው ጸሎቱን ለማድረስ ፈጣሪውን ለማምለክ የፈጣሪ የተቸነከረውን እያሰበ ፈጣሪ የሞተውን እያሰበ በመንፈቀ ሌሊት ይጸለያል ይሰግዳል እና ዛሬ ደግሞ ፀሐይ ማርቆ ሲሞት ጨለማ ሆነ ማለት ነው። ከዋከብት ደግሞ ረገፉ ከመሬት ወደቁ ብላል። ኮከብ መሬት ወደቀ ብልህ አመድ በመሆኑ ኮከብ ሰውዬ መሬት አረሰ፣ አዎ ከመሬት ወደቀ ሰም፣ አንድ ሰው መሬት እርሻ ያርሳል። ወርቅ ደግሞ ዛሬ ከመሬት ወድቆ ተከሰከሰ ማለት ነው። ኮከብ ሴትዮ አመድ ጠረገች፣ ከምድጃ አመድ ጠረገች። ለሰም ሴቷ ከምድጃው ላይ ሴት አመዳች አመድ ይጠርጋሉ ሴቶች። ለወርቅ ደግሞ ዛሬ ከዋክብት አመድ ሆኑ ረገፉ ማለት ነው። እንደገና ደግሞ ኮከብ ተሰበረ ብለ፣ ኮከብ ማድጋ ተሰበረ። ሰም ማድጋው ይሰበራል። ወርቅ ደግሞ ዛሬ ኮከብ ዶቄ ታመድ ሆነ ተሰበረ ማለት ነው። ጸበል ትቢያ ነው። ጸበል ትቢያ ሆነ ብለህ ኮከብ ወደ ጸበል ሄደ። ኮከብ ሕማምተኛ በሽተኛ፣ ስም በሽተኛ ወደ ጸበል ይሄዳል። ወርቅ ደግሞ ዛሬ ኮከብ ጸበል ትቢያ ሆነ በሚል ነው የሚያስነግረው። እና ዛሬ ማርቆስ በሬ በመጎተቱ በሬ ሰረቀ፣ በሬ አረደ በበሬ የጠመደ በበሬ አድረሰ የበሬ ስጋ በላ የበሬ ስጋን ፈለገ በሚለው ሰሙን እያመጣችሁ በምታዩ በምታዩት ነገር እንግዲህ ብዙ ነው የሚታየው። አሞራ ታ ያላችው፣ መኪና ታ ያላችው፣ ወይም ደግሞ አውሬ ታ ያላችው በዚህ አሁሉ እየመሰላችሁ መኪና ካያችሁ ሰረገላ ይባላል። መኪናው ሰረገላ ማረቆስ ብለ ታመጣለህ። አውሬ ካየ ደግሞ አሮየ ማረቆስ ቆስ በቃ ሰም አውሬው ነው። ወርቅ ደግሞ ማርቆስ ነው። እንደዚህ እየተባለ ነው የሚነገረው። ጀማሮች የሆናችሁ ሰሙን እያያችሁ ሰም ሌላ ሌላው ነው ታሪኩ ወርቅ ነው። ዛሬ የምንተርከው ማርቆስን ዛሬ ተጎተተ፣ ተጋደለ፣ ተሰቃየ፣ ወንጌል አስተማረ ብለን ነው ታሪኩ የምንተርከው ደግሞ እንደገና በዚያ ከወንጌል ጋራ ከገድል ጋራ የምትመስሉት ደግሞ የምታዩትን ነገር አንድ ተማሪ መጽሐፍ የሚያነብ ከሆነ ማርቆስ ተማሪ መጽሐፍ ስቃይን አነበበ፣ ወይም ፊደል ፊደል ስቃይን ቆጠረ። ሰም ተማሪው ፊደል ይቆጥራል፣ መጽሐፍ ያነባል። ለወርቅ ደግሞ ማርቆ ዛሬ ስቃይ ተሰቃየ። እንግዲህ ተማሪ ዳዊት ደገመ። ማርቆስ ተማሪ ማን ዳዊት መከራን ደገመ። ሰም ተማሪው ዳዊት ይደግማል፣ ወይም ካህኑ ዳዊት ይደግማል። ወርቅ ደግሞ ማርቆ ዛሬ መከራ ተቀበለ ማለት ነው። ወንጌል ተማረ ብለ ደግሞ ወንጌልን አስተማረ ማለት ነው። ይሄን ይሄን ቼክ አድርጋችሁ አያብዛዛችሁ በአማርኛውን አባስታችሁ ባለም የምታዩትን ነገር ሁሉ በዘመናዊ የምትጽፉትን ሁሉ ዘመናዊ ፈተና አለፈ ማረቆስ ተማሪ ጅግናው ያነበበ ማረቆስ ተማሪ ፈተና መከራን አለፈ። ለሰም ፈተናን ያልፋል ተማሪው ወደ ዩኒቨርሲቲ ያልፋል፣ ወይም ወደ አስራ አንድ ወደ አስራ ሁለት ደህና ውጤት የመጣለት ያልፋል፣ ወይም ወደ ዩኒቨርሲቲ፣ ከዩኒቨርሲቲም ደግሞ ወደ ሌላ ወዘተ ወደ የምትፈልጉት ነገር ሌላ ሌላውን ዲግሪውን ይማራል፣ ማሰሩን ይይዛል። በቃ ወደዛ አለፈ ትላለህ ሰም ወርቅ ደግሞ ዛሬ መከራ ተቀበለ ማርቆስ። በምታዩት በዘመናዊውም፣ በቤተ ክህነቱም፣ በተማሪውም፣ በነጋዴውም፣ በገበሬውም በማንኛውም ሰው ሁሉ በአራዊቱም፣ በሰማይ በምድሩም በዚህ ሁሉ እየመሰላችሁ እንድትቆጥሩ ነው ለጀማሮች ምነግራችሁ እየቆጠራችሁ በስነስርዓት እንድትነግሩ እንድትሰለጥኑ፣ በዚህ ወቅት በአንድ ወር ውስጥ ሌላ እንድትደርሱ፣ ሌላ እንድታነቡ፣ ሌላ እንድትመራምሩ፣ ከዚህ ጀምራችሁ እስከ መንግሥተ ሰማያት ድረስ ያለውን ምስጢር እንድታውቁ በደንብ በስነስርዓት ይህንን አሁን የነገርኳችሁን ማብራሪያ ሬከርድ አድርጋችሁ ይዛችሁ እንደገና ደግሞ ያልገባችሁን እኔን እየጠየቃችሁ እንድትቆጥሩ ነው የምነግራችሁ። ምሳሌ ስትመስሉ ደግሞ ው አሁን ተማ መርድ ማርቆስ መርድ ማርቆስ ሶረ አብልት ሰረቀ። ተመልከቱ። ማን ነው ሰራቂ? ማርቆስ ነው። መርድ አይደለም። ሰራቂ ማርቆስ ሶረ አብልት ሰረቀ ሌባ ማርቆስ ሶራ ብዕልት የባለጠጎችን በሬ ሰረቀ። ሰራቂ ማርቆስ ሶራ ብዕልት ሰረቀ ሌባ ማርቆስ የሀብታሞችን በሬ ሰረቀ። ለሰም ሌባ በሬን ሰረቀ፣ የሀብታም በሬ ነበረት ገብቶ ለወርቅ ደግሞ ማርቆስ በበሬ ተጎተተ። ተመልከቱ። ሐራሲ ማርቆስ ሐራሲ ማርቆስ ሶረ ማሕደሩ ጸመደ ሐራሲ ማርቆስ ሶረ ማሕደሩ ጸመደ ገበሬ ማርቆስ የብየቱን በሬ ጠመደ። አኮኑ የሐርስ ገራይተ መከራ ነወደ ያማረ የሆነ መከራ እርሻን ያርሳልና ወይም ገራይተ ወንጌልን ለወደ ያማረ የሆነ ወንጌል ርሻን ያርሳልና። ማርቆስ ገበሬ የቤቱን በሬ ጠመደ። ሰም ገበሬው ማልዶ ተነስቶ ከቤቱ አውጥቶ በሬውን ወይም ከበሬቱ አውጥቶ ይጠምዳል። ለሰም ጠምዶ ያርሳል ርሻውን። ለወርቅ ደግሞ ዛሬ ማርቆስ በሬውን ጠመደ ብለ በበሬ ተጎተተ ማለት ነው። ነጋዲ ማርቆስ ሶረ ማሂደሩ ወሰደ አኮኑ ይሰይጥ ምስያጠ ወንጀል ከነወደ ወይም ነጋዲ ማርቆስ ሶረ አብህል ትነድሃ እዩ ነጋዲ ማርቆስ ሶረ አብህል ትነድሃ ገበ ነጋዴ ማርቆስ የባይለ ጸጎችን በሬ ነዳ። አኮኑ ይሰይጥ ከዛ ከወንጌል ምስያጠ ወንጌል ሰፉሃ የሰፋ ወንጌል ገበያ ከወንጌል ገበያ ይሸጣልና። የባይለ ጸጎችን በሬ ነድሃ ነዳ። ለሰም ነጋዴው ወደ ገበያ በሬውን ይነዳል። ምነው ነው ይሸጥ ሊሸጥ ይሸጣልና። ለሰም በሬ ይሸጣል። እንግዲህ ነጋዴ በሬ እየሸጠ ነው የሚነግድ፣ የሚያተርፍ፣ ብዙ ወርቅ የሚያመጣ የሚሰበስብ በሬ እየነገደ ነው። ለወርቅ ደግሞ ማርቆስ ዛሬ ያንን በሬ ነዳ ብለ በበሬ ሞተ፣ በበሬ ተጎተተ ማለት ነው። እንደዚህ እያላችሁ ነው የምትመስሉ። በቃ አሁን እናንተ ውስጥ ላይ ተማሪ አንድ ተማሪ ካለ መርድ ተማርቆስ ብለ ቅኔ መርድ ማርቆስ ቅኔ ተጋድሎ ቅኔ ተጋድሎ አይመረ ተማሪ ማርቆስ መጋደል ቅኔን አወቀ። ሰማችሁ እያሰማችሁ እያዳመጣችሁ ቅኔ ተጋድሎን አወቀ። መርድ ማርቆስ ተማሪ መርድ ነው የሚባል መርድ ማርቆስ ቅኔ ተጋድሎ አይመረሰም። ሰም ተማሪው ቅኔ ያውቃል። ወርቅ ደግሞ ማርቆስ ዛሬ ገድልን ይጋደላል ማለት ነው። እንደዚህ ነው ምሳሌው ምሳሌ ምሳሌውን እንደዚህ እያደረጋችሁ እየመሰላችሁ በቃ ያልገባችሁን ደግሞ እዚያው ውስጥ ላይ አዋቂ ካለ እሱን እየጠየቃችሁ ኋላም ደግሞ በመድረክ በጉባኤ ስንገኝ እኔንም የኔታ ይሄ አልገባንም ይሄ እንዴት ነው ብላችሁ አትፍሩ። እየጠየቃችሁ ነው መቀጠል ያለባችሁ። ቶሎ ሰው እንድትሆኑ፣ ታላቅ ሰው እንድትሆኑ፣ እንድትራቀቁ፣ ምስጢር እንድትመረምሩ፣ የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማይታትን ታሪክ እንድታውቁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሞቱን፣ ስቅለቱን፣ ትንሳኤውን፣ መቃብሩን፣ እርገቱን፣ ዳግመኛ መጻቱን ይህን ሁሉ እንድትመረምሩ በስነ ስርዓት መጻሕፍትን እየመረምራችሁ እንድታነቡ የምትደግሙትን ውዳሴ የማርያምም ሆነ ዳዊት እየፈታችሁ ምስጢሩ እንድታውቁ ይሄ ቅኔ ነው። ቅኔ ነው መቀጸል ያለባችሁ ግሱን ደግሞ ማጥናት በላ በላ ኮረ፣ ሄደ ቀደሰ አመሰገነ፣ ሰብሐ አመሰገነ፣ ወደሰ አመሰገነ፣ ቀደሰ አመሰገነ፣ ቀደሰ ቀደሰ፣ ተሴሰየ በላ፣ ተደረ ተመገበ፣ ነበረ ተቀመጠ፣ ገብረ ሰራ፣ ሎሃ ጻፈ፣ ለቅሀ በደረ ማይመሃ ፈረሰ፣ ለእስሃ አልጫ ሆነ፣ አልጫ ምጫ እን ትላላችኋል ገብታችሁ በዚያ እንደዚህ እያላችሁ ነበረ ተቀመጠ፣ በሚለው ደግሞ ነበር ተቀመጥ እያላችሁ ግእዝ ሁሉ እንድትናገሩ በግሱም እየሄዳችሁ ግስ መጽሐፍ ይዛችሁ መጽሐፍ ማንበብ፣ ግሱን ማንበብ፣ የግሱን ግዙን ማወቅ እንዳለባችሁ ነው። ይህን ምነግራችሁ እየገለጹ ና እንድታውቁት ልጆች፣ በደንብ አርጋችሁ ተመራመሩ፣ በደንብ አርጋችሁ ቀጥሉ። ሴቶችም ሆነ ወንዶች ያላችሁ ሁሉ በደንብ ማወቅ ነው ያለባችሁ። የሴት የቅኔ መምህር እኮ ማገላነሽ ኢትዮጵያን ዓለም ነበረ ስታስተምር የነበረች። ምክንያቱም የቅኔ መመርናት በደንብ ቅኔ ስለተማረች ቅኔ ስለተመራመረች። ሴት ወንድ አይልም ትምህርት፣ ሁሉንም ነው ሁሉም ይማረዋል። የግዕዝ ቋንቋ ማንም ይፈልገዋል። ዛሬ ዓለም እየፈለገው ነው ያለ። ዓለም ዓለም ድሮ ቀድሞ ኢትዮጵያ ብቻ ነበረ። ዛሬ ግን ዓለም አጠቃላይ የግዕዝ ቋንቋ እየተፈለገ ነው ያለ። ምክንያቱም የግዕዝ ቋንቋ ነው ከእግዚአብሔር የሚያደርሰው አምልኮተ እግዚአብሔርንም የሚያስይዘው፣ እግዚአብሔርንም የሚያሳውቅ፣ እመቤታችንንም የሚያሳውቅ፣ ጸርቃን ሰማይ ታታዋሪያት ነቢያትንም የሚያሳውቅ፣ መላእክትንም የሚያሳውቅ እግዚአብሔር ከወዴት እንዳለ እኛ ማን እንደፈጠረን፣ አራዊትን ማን እንደፈጠረ እግዚአብሔር ባለሙሉ ነው ያለ ወይስ ብቻውን ነው ያለ በዓለም ሙሉ መኖሩን መሆኑን ሁሉ የምታውቁ ግእዝ ቋንቋ ስታውቁ ነው። ግእዝ ያላወቀ በጨለማ ነው የሚጓዘው። የጨለማ ጉዞ ማለት ነው። በጨለማ የሚጓዝ ሰው ከዋሻ ይወድቃል፣ ከደንጋይ ይወድቃል፣ ከገደል ይገባል፣ ጋሬጣ ይወጋዋል፣ ሾህ ይወጋዋል። አይ፣ ምክንያቱም ፀሐይ የለም። በፀሐይ ሲጓዝ ግን ይህ ሁሉ አያገኘውም። ቅኔ ፀሐይ ነው። ግእዝ ፀሐይ ነው። ጨለማ ድንቁርና ነው። እና ይህንን ጨለማ ድንቁርና እንድታስወግዱ የግእዝ ቋንቋ በደንብ አድርጋችሁ ማወቅ እንዳለባችሁ ነው።